ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለንኛ እግዚአብሔር መስኪን ዛሬ እንግዲህ ለተ ሐሙስ በአበባ ከተፍናል ብለንላቸዋል ማለት ነው። ውድ ያገሬ ልጆች ዛሬ ሐሙስ ነውና አበባ ለመግዛት ጎራ ብዬ ነበር ወደ አንድ ሱቅ ማለት ነው። በጣም ያምራል እንደምታዩት ይሄ እንግዲህ ማለት ዝም ብሎ በጅምላ የሚሸጥ ነው ማለት ነው። በጅምላ ማለት የፈለገችሁት አበባ አንስታችሁ ያኔ ይራክሳል ማለት ሌላ ሌላ ቦታ ሌላ ሌላ ቦታ እንደዚህ አበባ ምናምን የሚሸጥበት ካሄዳችሁ በጣም ውድ ውድ ነው። ሁለት መቶ ማለት አራት መቶ ሪያል ሶስት መቶ ሪያል ምናምን ነው እና እዚህ ጋር ግን ያውላችሁ እንደምታዩት ይህ ኬስ ኬስ ማለት ነው። ስልሳ ስልሳ ሪያል ነው የሚሸጥ ማለት ነው። የፈለገችሁት አበባ በቃ ደስ የሚላችሁት አበባ ማለት ነው። ስልሳ ስልሳ ሪያል ነው የሚሸጠው ማለት ነው። ስልሳ ስልሳ ብር ማለት ነው። እንዴት እንደሚያምር እነዚህ ሰባ ሰባ ብር ይሸጣሉ እና ይሄ ርካሽ ቦታ የሚባለው ቦታ ነው የሄድ ነው ማለት ነው እንደ አጋጣሚ ሴትዮ ያልነበረችም እና እኔ ህጄ ከሹፌሩ ጋር ህጄ አበባ ገዝቼ የመጣው ማለት ነው። ምክንያቱም ቤት ውስጥ አበባ የኛ ሴትዮ እንደዚህ ማለት በነምሲጂ ምናምን ፉሺ ምናምን የምትወደው ና ፎቶ አንስታ ሰጠችኝ። ና ህጅ ገዝተሻ አምጫች ቅርብ ነው። ህጄ ገዛ ሆይ ማለት ነው። የሁላችሁ እንደምታዩት ይህሽጉ ስልሳ ስልሳ ስልሳ ስልሳ ብር ነው። እንደ አበባው ነው። አሁን ለምሳሌ ከዚህ ከነጩ ትንሽ የሰባ ብርማ አለ። እንደዚሁ ቢጫው አረንጓዴው የተለያየ ከለር ነው ያለው እና በጣም ነው የሚያምር። እንዴ ታያችሁት። እና እንደዚህ አድርገን ገዝተን ከውጭ ገዝተን ዘን መተን ሁልጊዜ ሀሙስ ሀሙስ አበባ እንገዛለን ማለት ነው። ግን አበባ ዝም ብሎ ሄደን በጅምላ እንዳልኳችሁ በጅምላ ሄደን ገዝተን ዘን መተን ቤት ውስጥ ነው እኛ ዲዛይን ምንትን ዲኮር የምንሰራው ማለት ነው። እንደ አጋጣሚ ዛሬ እኔ ነው የሄድኩት ማለት ነው። ከሾፌሩ ጋር ይኸው፣ እንዴት እንደሚያምራት አያምርም ይሁ? በእጅ እየነካሁት ነው ማለት ነው። እኔ በነገራችን ላይ አበባ በጣም ነው ደስ የሚለኝ በጣም ማለት ነው። በህይወትሽ ምን ትወጃለሽ ብትሉ አበባ በጣም ደስ ይለኛል ማለት ነው። እሱን ደንገስተን የመጣሁ ከዛ፣ እንደምታዩትላችሁ እዚህ ጋር እንደ ብርጭቆ ሆኖ ግን ረጃጅም ነው። እዚህ ጋር ውሃ ደረግነበት። አይ ምክንያቱም ግዴታ ውሃ ላይ መቀመጥ አለበት፣ ካልሆነ ይሞታል ማለት ነው። እንዲዚህ አድርገን አዘጋጅተን ያው ዛሬ እንግዳ አለብን። በእንደዚህ ያማረ ደስ በሚል አበባ ነው ማለት ነው ቤታችን ሞቅ ደመቅ ሸብረቅ የምናደርገው ማለት ነው። እና እዚህ ጋር አስተካክለነዋ ላይ የሁላችሁ እንደምታዩት ወደ አራት ነው ወደ አምስት እንትን ነው ያስቀመጣ ማስቀመጫ ያባ ማስቀመጫ ያው ቤት ውስጥ ስላለ እዚህ ጋር አስቀመጥኩት። በነገራችን ላይ እኔ ሐሙስ ሐሙስ አበባ ተገዝቶ ሁል ጊዜ ሐሙስ ሐሙስ ታመጣለች ሴትዮዋ ና እንደ አጋጣሚ ዛሬ እኔ ላካችኝ ና ለምን አልቀርጸውም ብዬ ቀረጥኩት ማለት ነው። እና የሆነ በቃ ልባችሁ ደስ ይለዋል። አበባ ቦታ መሀል እንዴት ነው አበባ ቦታ ስታዩ የሆነ ደስ ይላል አይደለ? እኔ ደስ ይለኛል እና እንደምታዩት ሁልቼ እዚህ ጋር ባህር ዛፍም አለ። ባህር ዛፍ ራሱ በነገራችን ላይ ይሸጣል። እኛ ሀገር ባህር ዛፍ እንግዲህ እንትን ብሎ አድጎ ተፈልጦ ምናምን ለቤት መስሪያ ነው አይደለም የሚሆነው። እዚህ ጋር ደግሞ እንደዚህ አይነት በእንደዚህ አይነት መልኩ ዲዛይን እንሰራበታለን። ዲኮር ማለት ነው። የሁላችሁ የሁላችሁ ብዛቱ በጣም ብዙ ነው። ይሄ የምታዩት አበባ የሁለት መቶ ሀምሳ ሪያል አበባ ነው ማለት ነው። እዚህ ጋር አዘጋጀሁት፣ ውሃ ውስጥ ካታትኩት መሞት የለበትም። የሁላችሁ እንዴት እንደሚያምር አያችሁት አይደለ? እና የሁላችሁ ብዛቱ እንግዲህ ይህ እንደምታዩት የሁለት መቶ ሀምሳ ሪያል አበባ ነው ማለት ነው። እዚህ ጋር ገናም አለ። ያው ይሄ ተጀማሪው ነው። በዚህ በካርቶን ሙሉ ነው ገዝጄ የመጣት ማለት ነው ና በጣም ነው ደስ የሚለው። የሁላችሁ እስቲ እንግዲህ ፈታ በሉ ማለት ነው። ዛሬ ሐሙስ ነው፣ ነገ አርብ ነው። እንግዲህ ፈታ ነው ፈታ ነው ማለት ነው። እና የሁላችን እንዴት እንደሚያምር አዎ እዚህ ቤት እኛ ጋ የእኛ ሴትዮ ከለር የምትወደው የዚህ አይነት ከለር ነው ማለት ነው። አያችሁት አይደለ የዚህ አይነት ከለር ነው ቤቷ እንዳለ እንዳለ ከለር በቃ እኔ ከመጣው ጀምሮ አበባ ምናምን ትገዛለች ሁል ጊዜ ሐሙስ ሐሙስ ትገዛለች። ግን ከለሯን አትቀይርም ማለት ነው። እንዴት እንደሚያምር የሁላችሁ ነጭና እንደዚህ በነስጁ ፉሽ ማለት ነው። የሁላችሁ እዚህ ጋር አስተካክለን ማለት ነው፣ እኔ ያስተካከልኩት። አዎ እና በንግላችን ላይ እንግዲህ ዲኮር ማድረግ የምትፈልጉ ደውሉልኝ፣ እሺ፣ ደውሉልኝ። እኔ በጣም ጎበዝ፣ እኔ ዲኮር ምናምን ደስ ይለኛል። በተለይ አበባ እንደዚህ ብቻ የሆነ ደስ ይለኛል። በቃ ቤት ውስጥ ምናምን ማስተካከል ምናምን ነገር የሆነ ደስ ይለኛል። ለምን እንደሆነ አላውቅም። አበባ ደግሞ በጣም ነው የምወደው፣ በጣም ነው የምወደው። እንደዚህ አድርገን አስተካከልን። የሁላችሁ ካርቶን ሙሉ ነው ይዤ የመጣሁት ማለት ነው። ይ እንዲት አያችሁት አደለ? ብዛቱን አሁን እዚህ ከውሀ ውስጥ ካስገባው ተይ መሞትም ስለሌለበተይ፣ ይሄ እንግዲህ እስከ ሐሙስ ድረስ እስከሚመጣው እስከሚቀጥለው ሐሙስ ድረስ ይቀመጣል ማለት ነው። እንደዚህ እንዳማረበት ደስ ነው የሚለው የሆነ ቤት የሆነ ፈክት ያደርጋል ማለት ነው። እና ይሄ እስከሚቀጥለው ሐሙስ ይቀመጣል ማለት ከቆሸሸ ውሀው ይቀየርለታል። ስር ከስር የበሰበሰ ምናምን ካለው እሱ ይቀየርና እስከ ሳምንት ሙሉ ይቀመጣል ማለት ነው። የሁላችሁ እንዴት እንደሚያምርና ቤታችን እንዴት በቀላሉ ማሳመር እንደምንችል ብዙ ነገር ለምደናል ማለት ነው። አረብ ሀገር ማለት ነው እኛ ለስራ ብቻ አይደለም ብዙ ነገር ነው የተማርና ከአረቦቹ ብዙ ተምረናል ማለት ነው። ዩኒቨርሲቲ በሉት በቃ ዩኒቨርሲቲ ማለት ነው። የአረብ ሀገር ኖሮና ትግስት ተምረናል ሙያ ተምረናል ማገናዘብ ተምረናል። እንዲህም አለለካ ከሚል ነገር ስናይ ደግሞ ብዙ ነገር ተምረናል ማለት ነው። እህቶችን አላቅም የእናንተን። እኔ በጣም ብዙ ነገር ተምር ያለውም እግዚአብሔር ይመስገን እና ቤታችን እንዴት አድርገን በቀላሉ ማሳመር እንዳለብን እዩት ማለት ነው። እዚ ጋ ውላቸው አሁንም አለ። በጣም ብዙ ነው። ይሄ የምታዩት እንግዲህ ተከፋፍሎ ተከፋፍሎ ተከፋፍሎ እንዳለ ከሴትየዋ ክፍል ጀምሮ እስከ ሳሎን ቤቱ እስከ እንግዳ ማረፊያው ይቀመጣል ማለት ነው። እንደዚህ አይነት ነገር ወንዶቹ ክፍል ይቀመጥ። ምክንያቱም ወንድ ልጅ ምን ይሰራለት አበባ ይላሉ። ለምን እንደሆነ አላውቅም። እና እንደዚህ አድርገን ያው አላውቅም። ዛሬ ሀሙስ ነው። እንግዳ ይመጣ ብና ላይ እንዴት እንደሚያምር አያችሁት አደለ? እንዴት እንደሚያምር እንዴት ነጩ ራሱ ነጩ ተመልከቱ። ይኸው ላችሁ በጣም ኩን ደስ ምለ አያችሁት፣ ብዛቱ ይውላችሁ። ይህን ይመስላል ማለት ነው። እንደዚህ አድርገን እያስተካከልኩት ነው። አስተካክልን ጨርሰናል። አሁን ዚ የጀመርኩ ነው። ውሃ ምናምን ተዘጋጅቷ፣ ላይ ሌላም ብርጭቆች ምናምን አሉ። ይኸው እዚ ከጨረስኩኝ ማለት ነው። እነዚህ አሁን እንግዲህ በየቦታው በየጣውላው ይቀመጣል ማለት ነው። ከበሩ ላይ፣ ከፎቁ መውጫ ላይ፣ ደረጃው ላይ ይህ ብዛቱ እንግዲህ ይህ እንደምታዩት 250 ሪያል የተገዛ አበባ ነው። አያችሁት ብዛቱን። ይህ ብዛቱ እንዴት እንደሆነ እና እንደዚህ አድርገን ደስ በሚል በአማረ ሁኔታ እናስተካክለዋለን ማለት ነው። ብዙ ነገር ተምሬያለሁ። እንግዲህ እግዚአብሔር ከፈቀደ ወደ ሀገሬ ስሄድ ቤቴ እንዴት ማሳመር እንዳለብ በቀላሉ ተምሬያለሁ ማለት ነው። በነገራችን ላይ ዛሬ ብቻ አይደለም እኛ ጋር እንዳልኳችሁ ሁሌ ሀሙስ እንደዚህ ነው የምናሳምር ማለት ነው። እኔ ነኝ ዲኮር ምናምን እንትን ምለው ማለት ነው። እና ይሄን ይመስላል እንግዲህ። እስኪ ፋታ በሉ። በዛውም እስቲ እንግዲህ በኮሜንት አሳውቅ ማለት ነው። ተገበዝነሽ ምናምን እያላችሁ አሳውቅ ማለት ነው። እንግዲህ አበባ የሚወድ ካለ ፈታ እያላችሁ እያያችሁት ፈታ በሉልኝ ማለት ነው። አሙዛችን እንግዲህ በዚህ አይነት መልኩ ጀምረ ነው። አላይ በጣም ነው የሚያምረው የውላችሁ እንግዲህ ይሄ የምታዩት ማለት ነው ሌላ እንትን ሱፐር ማርኬት ሲገዛ አንዱ ሀያ ሀያ ብር ነው ሀያ ሪያል ነው የሚሸጠው ማለት ነው የውላችሁ። እዛ ግን ያው በአንድ ላይ ስለሆነ ይሄ እንደምታዩት ሁሉም ሁሉ ሁለት መቶ ሀምሳ ብር ነው የተገዛው ማለት ነው እና የውላችሁ፣ እንደዚህ ገና ላስተካከል ነው። ሌላውን አስተካክዬ ጨርሻለሁ እየተረፈው ይሄ ነው። ሌላ ቃይ እየተፈለገለት ነው ማለት ነው። እንዴት እንደሚያምርልት፣ አባቱ እንዴ በደንብ ነው የሚያሳምር። እንዴና እንዴት አያችሁት? ከለሮ ማለት ነው ከለሮ እኔ ተመችቶኛል ማለት ለእኔ አዲስ አይደለም፣ ያው ሁሌም ስለሚመጣ ማለት ነው። ግን የሆነ ደስ ይላል አደል? አበባ አበባ፣ ፍቅርን ይገልጻል ይባላል። እኔ እንኳን ለሰው አበባ ሰጥቼ ማላቅም፣ ተሰጥቶ ማቅም እውነት ለመናገር ተሰቶ ይማቅ ምሳጨም አላቅም። አበባ እንግዲህ ወደፊት የታለህ የወደፊት ባሌ የታለህ? አበባ እና ይህን ይመስላላቸዋለሁ ውዶችዬ፣ እንዴት እንደሚያምር እንደምታዩት አስተካክለን እንግዲህ ጨርሰናል ማለት ነው። የተረፈው ይሄ ነው። አሁን ሌላም ይቀጥላል ማለት ነው። በቃ ቤታችን ዛሬ ድምቅምቅምቅምቅ ነው። የሁላችሁ ይሄ በእጄ ያስኩተይ ይሄ ማለት ነው ስልሳ ብር ነው የሚሸጠው ማለት ነው። አያችሁታል አይደል? ብዛቱን ስልሳ ስልሳ ብር ይሄ ስልሳ ብር ስልሳ ብር ዙሮ ያው እንዳለ ብዙ ብርም አይደለም። ሌላ ቦታ ሲገዛ ግን ይሄ በጣም ብዙ ነው፣ ቢያንስ አምስት መቶ ስድስት መቶ ብር ይሆናል ማለት ነው። እኛ ግን የሚሸጥበት እዛው የሚሸጥበት ቦታ ማከፋፈያ ነው፣ ህጀ ያመጣውት ማለት ነው። ይሄው እንዴት እንደሚያምር እዛ ልቀርጽ ነበር ማለት ነው፣ ቪዲዮ ምናምን ልቀርጽ ነበር ግን ታውቃላችሁ፣ አረቦቹ እንደዚህ ካሜራ ምናምን ይዛችሁ ካያችሁ ደግሞ ጥሩ ስላልሆነ ቤት ውስጥ አምጥቼ ነው የቀረጥኩት ማለት ነው። ሁላችሁ እንዴት እንደሚያምር ይሁ በእጅ ይሁ አንድ ጥቁል ይህ የምታዩት ስልሳ ብር ነው የሚሸጠው ማለት ስልሳ ስልሳ ብር ነው። በጣም ነው የሚያምሩ እንግዲህ አበባ የሚወድ ያለ ካለ ማለት ነው። እኔ አበባ ወዳለሁ በጣም ደስ ይለኛል እያላችሁ ኮሜንት ላይ ዱቅ ዱቅ አድርጉት ማለት ነው። እንዴት አባቱ እንደሚያምር፣ እኔ በጣም ነው የምወደው። አዎ ይሁላችሁ፣ አያችሁት አይደለ? እንዴት እንደሚያምር። ፈታህ ነብስ ፈታህ ነብስ ይላል ረቦቹ። ይሁላችሁ፣ እንዴት እንደሚያምር። ይኸው ማየት ማመን ነው ይላል። ምክንያቱም ብዙ ነገር ተምረናል እኛ። እግዚአብሔር መስገን እንደዚህ አድርገን ሐሙሳችንን እናስተካከላለን ማለት ነው። ያው ዛሬ ሐሙስ ነው፣ ነገ ማርብ ነው። ያው እንግዲህ በዚህ መልኩ ያስተካከል ቤት ውስጥ አምጥቼዋለሁ ማለት ነው። ምትን ካየፍ ካፈትኩለትና እንዲበርድ ማለት ነው። ካልሆነ ከሞቀይ ቶሎ ስለሚበላሽ ማለት ነው። በዚህ መልኩ እንደዚህ ቤታችን ማሳመር እንችላለን ማለት ነው። ማለት ቀለል ባለ ገንዘብ እንዴት ማሳመር እንደምንችል እኔ ተምሬያለሁ ማለት ነው። በነገራችን ላይ እዚህ እኛ ጋር የኛ ሴትዮ ቀለል ያለ ነው የምታደርገው ማለት ነው።